እንግዲህ በስተመጨረሻም ብሩክ ያለበትን ቦታ ተገኝቷል፣ ማለት ነው። እንዲሁም መድበል ያሰበውን ስኬቱን ምን አሳክቷል በአንድ በኩል ማለት ነው። ምክንያቱም ወንድሜ ሳላገኝ መቼም አልመለስም፣ መቼም ወደኋላ አልልም በማለት ከዝናጋ ፊልማ ገጥቦ እንደነበረ እናቃለን ማለት ነው። ከዚህ በፊትም መሳሪያ ደቅኖበት ወንድሜን ያለበት ንገረኛ ለበለዛ እትወክስብሃለው እያለው ነበረ። ዝና እንግዲህ ሲጎረር እስኪ አንተ ወንድ ከወንክ ትወክስ በማለትም ሲጎረር እንደነበረ ታውቃላቸው ማለት ነው። እንዲሁም መድብልም አሁን ዝና ላይ ብትወክስና ዝና አደጋ ቢደርስበት ወንድሜን ያለበት አላቅም። ስለዚህ እያታለልኩ ወንድሜን ያለበት ቦታ እንድጠቅመኝ ብቻ መፈለግ አለብኝ በማለትም ሳይተወክስበት ቀርቷል ማለት ነው አሰላሙ አሌይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የተናሪ ቤተሰቦች እንዴት ናቱ ተናራችሁ ወይ እኔ ጋር ሁሉ ነገር ሰላም ነው እናንተም ጋር ሰላም እንደሆነ ተስፋለኝ በያላችሁበት ሰላምና ጤና አርጅቼ የመኝላችኋለሁ እንግዲህ ክፍል ምሳሌ ክፍል ሰማንያ ስድስትን እንዳያችሁት መድብል ዝና ላይ መሳሪያ ደቅኖበት ወንድሜን ያለበት ካነገርከኝ የመጨረሻችን ነው፣ የመጨረሻ መለያየታችን ነው፣ አንተ ወይኔ መጥፊያችን ነው በማለትም መሳሪያ አውጥቶ ደቅኖበት ነበረ። ዝናም እንግዲህ በጣም በመርበትበት ውስጡ በጣም በመፍራት ነገር ግን ፍራቻውን ለመደበቅ ትክስብኝ እያለ እየጠየቀው ነበረ። ነገር ግን መድብልም አንዳንዴ እያስተዋለ ነው። ምክንያቱም ዝና ቢተወክስበት የዝና ተባባሪዎች ብሩክን ያጠፉታል፣ በህይወትም ካለ ያጠፉብኛል። ስለዚህ ሳልተወክስ ብቻ እያስፈራራው ያለበትን እንዲጠቁመኝ ማድረግ አለብኝ በማለት እንዲሁም ዝና ላይ እባክህ ንገረኝ ወይ እኔ እጠፋለሁ፣ ወይ አንተ ትጠፋለክ እያለም በጣም እያስጨነቀው ነበረ። በዚህ ጊዜ ዝናም እንግዲህ በቃ የመጨረሻ አይነው ዛሬ እያለም በልቡ ዛሬ መሞቻ አይ ነው ወይ እውነት ሊተክስብኝ ነው ወይ ያረመኔ፣ እያለ በጣም በፍራቻ ሮጦ ማምለጥ ይችላል ማለት ነው። እንግዲህ እየሮጠ በመኪና ባይሆን ኖሮ በእግር ሩጫ ቢሆን ነው ብሎ ይደርስበት እንደነበረ መድብል ያው ይታወቃል። ግን ያው መኪናውን ቅርብ ስለሆነች ሮጦ መኪና ውስጥ በመግባት መኪናውን አበረረው ማለት ነው። ሞገስም እንግዲህ ጭንቅ ላይ ሆኖ በሁለት አጣብቂኝ ውስጥ ሆኖ በዚህ በኩል የሉላ የፍቅረኛው ሁኔታ አለበት። በዚህ በኩል ደግሞ የልጅነት ጓደኛው የብሩክ ነገር በጣም አስጨንቆታል። መድብልም ደውሎ እንዳትመጣ እኔ መሞቻዬ ነው፣ እኔ ዛሬ ይሞታለው ወይ ዝና ይሞታል። ስለዚህ አንተ በእኔ ምክንያት ምንም እንዳትሆን አንተ የምትኖርለት ሰው አለህ፣ እኔ ግን ችግር የለብኝም በማለትም ለሞገስ እሱ ጋር እንዳይመጣ ነግሮት ነበረ። ሞገስ ግን በጣም በሁለት አጣብቂኝ ውስጥ ሆነ። ከሉላ ይሁን ወይስ ከብሩኬ የሚለውን ሁሉም ከራሱ ጋር ሙግት ጀመረ። ሞገስ ነገር ግን በቃ መሄድ አለብኝ በማለትም ሉላን አሳምኖ ወደ መድብል መሄድ ጀመረ። ነገር ግን መድብልም ስልኩን አጥፍቶ ስልኩን ሊያነሳላቸው አልቻለም። ዝና ስላመለጠው በጣም ተናዶ ነበረ። እንግዲህ በዛሬው ሰማንያ ሰባት ላይ ደግሞ ካሊብ የሚባለው እንግዲህ የዝና ግብራበር ወይም ደግሞ ከዝና አብረው የሚሰሩ የዝና ዋና ሚስጥር ነው። ዋና ሚስጥር አከፋይና አቀባይ ናቸው። እና ካሊብ እንግዲህ ከዝና ጋራ እጅግ ጓንት ሆነው የሚሰሩ ሁለት ናቸው ማለት ነው። ስለዚህ የዝና መጥፋት ደግሞ የዝና መያዝና ዝና ችግር ውስጥ መግባት የእነሱ ስራቸውም ስለሚጋለጥባቸው በጣም ፍራቻ ውስጥ አድሮበታል። ዝና ከተያዘ ዝና በመድብ ልጅ ከወደቀ እኛ ስራችን እንጋለጣለን በማለትም ምክንያቱም የሚሰሩት ነገር በጣም አጸያፊ ድርጊት ነው በሀገር ደረጃ ማለት ነው። ስለዚህ ዝና ከተያዘና ዝና ካገቱት ሁሉንም ሚስጢራችን ይወጣብናል በማለትም ይሄ መድብል የሚባለው እንዴት እንያዘው በማለት በጣም መንገዶችን መፈተሽ ጀመረ። ካልብም እንግዲህ ካለበት ሁኔታ አንጻር፣ ስለዚህ ያስበው ምንድን ነው፣ መድብልን ብሩኬ ያለበትን ቦታ መጠቆም ነው። ምክንያቱም ብሩኬን ለመያዝ ሲመጣ ሁለቱም እናስወግዳቸዋለን የሚል እሳቤ ነበር ያደረበት። ዝናም እንግዲህ ወደ ካልብ ደውሎ የመድብል ማንነት መድብል ኃይለኛ እንደሆነ መድብል አይበገሬ እንደሆነና የሚሰሩ ስራ ሁሉ የሚያውቅ እንደሆነ ስለነገረው ካለብ በጣም ፈርቷል። ምክንያቱም ካለብ እስር ቤት ውስጥ ብዙ ጊዜ ያሳለፈ ሰው ስለሆነ ሞትንም አይፈራም እስርንም አይፈራም። ስለዚህ የሱን ወንድም ብንሰጠው ከስራችን አንጋለጥም። ነገር ግን የእሱን ወንድም ካላሳወቅ ነው ወይም ያገትንበት ምክንያት ካልነገር ነው በሱ ምክንያት እኛ ስራችን ይጋለጣል፣ እኛ ደግሞ ዘላለም እንታሰራለን በሚል በጣም ስጋት ውስጥ አድሮበታል ማለት ነው ካለብ። ስለዚህ ምን ማድረግ አለበት? ብሩኬን መልቀቅ አለበት። ስለዚህ ብሩኬ መድብል ብሩኬ ስለሚፈልግ ብሩኬ ከተለቀቀለት ምንም ስራዎቹን እንዳያጋለጥባቸው ስራቸውን እንዳያጋለጥባቸው ነገራቸው። እነሱ በመስማማት ብሩኬን ለመልቀቅ ፍቃደኛ ሆኑ ማለት ነው። ስለዚህ መድብል በቀስ በቀስ ብሩኬን ካስለቀቀ በኋላ እንግዲህ የነሱ ድርጊት አሳልፎ ለመስጠት ወስኗል ማለት ነው። ምክንያቱም እኔ የምኖርለት ሰው የለኝም፣ የመሳሳለት ሰው የለኝም። እስር ቤትም እንደሆነ ለምጄዋለሁ፣ እኖረዋለው። ግን እነሱ በሀገር ደረጃ እየሰሩ ያሉት ነገር በጣም አጸያፊ ስለሆነ እነሱ መጋለጥ አለባቸው በማለት እነሱን ለመጋለጥ ወደ ኋላ አልልም እያለ በቁርጠኝነት ተነስተዋል ማለት ነው። ሞገስም እንግዲህ የደም የመድብልን ተግባር በአድናቆት እሱ ራሱ እየኮራበት፣ እኔም ነፃነት አገኛለሁ፣ ዝናን ከያስክልኝ ዝናን ከያገትክልኝ እኔም በነፃነት እኖራለሁ፣ ሚስቴም የናፈቃትን ፀሐይ ሉላዬ ፍቅረኛ የናፈቃትን ፀሐይ ታያለች የናፈቃትን ሰው ታያለች። እንደ ልባ ንጹህ አየር ትወስዳለች፣ እንደ ፈለገችም ትወጣለች። ግን ሁሌ ታስረን ነው ያለ ነው። ሉላም ታስራ ነው ያለችው። የናፈቃት አየር አላገኘችም። ውጭ መውጣት አልቻልንም በዝና ፍራቻ። ስለዚህ እኔ ሁሌም ከጎንህ ነኝ። ዝናም ብቻ ያዝልኝ፣ ዝናም ብቻ ያግድልኝ። መቼ ነው እኔ ናፈቀኝ ዝና በእጃችን ገብቶ አስረን እንደዚህ አይን አይነን የምናይበትን ቀን ናፍቆኛል በማለት የብሩኬን መፈታት አይቶ የብሩኬን መምጣት አይቶ በደስታ ሁሉም በሳቅ በሳቅ ሆነዋል ማለት ነው። ይህ ሁሉ ግን የሆነው በመድብል ጥረት ነው ማለት ነው። ስለዚህ መድብልም በስተመጨረሻ ዝና እንግዲህ የብሩኬን መፈታት ካየ በኋላ ቀጥታ ብሩኬና ዝና ምንም አይሆኑም፣ መጀመሪያ ማስወገድ ያለብን መድብልን ነው በማለት ከካልብ መመካከል ጀመሩ። ከዛ በኋላ ግን ወደ ኤፍራታ በመደወል ሞገስ ማለት ይቅርታ ዝና ወደ ኤፍራታ በመደወል ሆቴል አስጠርቷት መድብልን እንድታስወግድለት ጠየቃት። ኢፍራታም በጣም ደነገጠች። እንዴት ነው እኔ ማስወግደው? በማለትም እየተንቀጠቀጠች ቅጥ ብላ ቆመች። ከዛም ዝና ቁጭ በይ፣ እሱ ይሄንን ካላደረች አንቺ በዚህ ሕይወት አትኖሪም፣ በማለት ሲጠየቃት እንግዲህ ማሌትም እሷ ጠገብ ቁጭ ብላ ነበረ። ማሌት አንድ ነገር በይልኝ ስትላት እሷ ና እኔ አንድንን በማለት ዝናመለሰላት የፍራታ በጣም ከመፍራታ የተነሳ እሺ እሺ በማለት መድኒቱን ተቀብላ ወደ ቤቷ ሄደች። ስለዚህ መድብልን ወደ ቤቷ ጠርታ በእጁ ሳር ልትሰጠው ተስማማች ማለት ነው። ከዛም ቀጥታ ወደ መድብል በመደወል ና መረጃዎችን እሰጽሃለሁ በማለት ወደ ቤቷ ጠራቸው። መድብልም እንደሌላ ጊዜ መስሎት፣ ምክንያቱም ከዝናና ከመሀሌት መረጃዎችን እንድታቀብለው ብር ተስማምታ ብር ተቀብላ ስለነበረ መረጃዎች የምታቀብለው መስሎት እሱም ቀጥታ ለሞገስም ለማንም ሳይናገር ብቻውን ወደ ፍራታ ቤት አመራ። ልክ እንደገባ መረጃዎች ንገሪን ስላት፣ አይ ቁጭ በል ቁጭ በል የሆነ ነገር ጠጥተት ትሄዳለክ፣ በባዶ ደግሞ አትወጣም በማለት ያዘችው። እሱም እውነት መስሎት፣ እንግዲህ ምንድን ነው ረበተይ ምንም ችግር የለም ምንም አልፈልግም መረጃ ብቻ ስጪኝ፣ ሲላት እሷም አይ ቁጭ በል ቁጭ በል የሆነ ጁስ ነገር ጠጥተ ትሄዳለህ በማለትም አባበለችው። እንግዲህ መድብልም ያው የፍራታ እንዴት አደረገኛለች ብሎ በፍጹም ስላልጠበቀ እሺ በማለት እሱም ቁጭ አለ። እሷም እንግዲህ ጁሶቹን አምጥታ አማረጠችው እሱም አንዱን መረጠ። ከዛ በኋላ ግን ብርጭቆ አምጥታ መድኃኒቱን ብርጭቆ ላይ በመጨመር መበጥበጥ ጀመረች። እና በስተመጨረሻ መጠጡን ጠጣው ወይስ እንዴት ሆነ የሚለውን በቀጣይ ቪዲዮ ይዤላችሁ እቀርባለሁ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ቪዲዮን እስከ መጨረሻ በማየት ሃሳብ አስተያየታችሁን በኮመንት አስቀምጡልኝ ማለት ነው እንግዲህ ቀጣይ ክፍልን ይዤላችሁ እቀርባለሁ ማለት ነው። መድኃኒቱ ጠጣ ወይስ ምን ሆነ የሚለውን ቀጣይ ቪዲዮ እናያለን። ዛሬ ቆይታ ይሄ ይመስል ነበር። አመሰግናለሁ።